ሰላም ይህኔ ወዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። ብዙዎቻችሁ ከአብረሽ እና ሮታ እየጣፍተው ነው አንዳንዶቻችሁ ደግሞ ዱባይ ናቸው ያላችሁ ነበር። ለማንኛውም እኔ በፊት ሩታ ከእናቷ ከአባቷ ጋር እየተጣላች ፎን ብላ ስትሄድ ሹክ የምትለኝ ጓደኛ ነበረችኝ፣ እና በስንት ዘመኑ አሁን ትዝ አለችኝ። ለምን መሰላችሁ? በፊት ብዙም አታወራኝም ነበር፣ ምክንያቱም ጻፍ ምናምን ስለነበረ ብዙም አልጠይቃትም። አሁን ዛሬ ሹክ አልኳት፣ እንደው ሹክ በይኝ እኔ እንደው እንደው፣ ምንድን ነው እኔማ እንደው እንደው ሆዴን ቆራረጠኝ እኮ ሄደዋል። አልሄዱም በቃ በዛ ላይ ደግሞ በጎቹ እየተጨነቁ ነው። ለእነሱ እኔ ሹክ ልበላቸው እየጠሉኝም ቢሆን እኮ ያዩኛል። አይ ወሽክላቀ እኔ እኮ እየተዳደዳቸው ለምን እንደምታዩኝ አላውቅም። አንዳንድ ጅ ኮሜንት ተሳዶ ይሄዳሉ። ከዛ ውጭ ግን ሰምተው ይሄዳሉ ማለት ነው እና ያው ስለሚሰሙኝ እባክሽ ሹክ ልበላቸው ተጨነቁብኝ እያልኩ ነበረ እና ዱባይ ሄደዋል ብለው ሲሰክሱ ሲሰክሱ ትናንትና አብረሽ ብነ ማርክ ጋ ከቻ ሳለ ማለት ነው። እና ሲጀመር ማለት ነው ሄደዋል አልሄዱም፣ ደግሞስ ምን ተፈጥሮ ነው የሚለውን ነገር መስማት ከፈለጋችሁ ተረጋጉ፣ አትቅለብለቡ። ለማንኛውም ማለት ነው እኔ ለእናንተ ማልሆነው ነገር በጭንቅላት የተተከየም ቢሆን ቀጥታ ደውዬም ቢሆን ያቺ ጓደኛ ሁሌ ሹክ ደግሞ ስሟን በነገራቸው አጥባችሁ የምታሰጧት እንደኔ ማለት ነው እና እሷ እንግዲህ ያው ስለሚያውቋት እኔ ስሟ መናገር አልፈልግም። ግን ደግሞ ምን እንደተፈጠረ ነገር ጉድ ነው ምትል። ጉድ ጉድ ጉድ መድኃኔዓለም አባቴ ጉድ ነው። ብቻ እና ተረጋጉ። በሌላ በኩል ደግሞ ሀይሚና ብሩኬ፣ ብሩኬ አይዋ፣ እኔ ከእናንተ ይሄን አልጠብቅም ነበር። ከእናንተ ይሄን አልጠብቅም። ምን ሆናችሁ ነው? ምን ሆናችሁ ነው? ለማንኛውም እነግራችኋለሁ። እንደዚህ ያልኩበት ምክንያት ምንድን ነው? ምን አይቼ ነው? ምን ሰምቼ ነው? ትናንትናም ቪዲዮ ሰርተዋል፣ ከትናንትናም ቪዲዮ ሰርተዋል። ስለዚህ እኔ ከእናንተ ይህን አጠብቅም ነበረ። ስለዚህ ይህን ነገር ምን ለምን እንደዚህ እንዳልኩ እነግራችሁ እፈልጋለሁ። በመጀመሪያ ተረጋጉ፣ እንዳትሳደቡ። በመጀመሪያ አዳምጡ። የነሱ የነ ሀይሚ ደጋፊዎች ደግሞ ሳያዳምጡ ነው የሚሳደቡት። እናቴ እና ምን ምን ምን ምን ፈልጋችሁ ነው? እኔ ከእናንተ ይህን ነገር አልጠብቅም ነበረ። ቢሆንም ግን ይሁን። ለማንኛውም እንዴት ናችሁ? የኔ ማሮች፣ ኔ ውዶች፣ ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። እኔ አለሁላችሁ። እናንተ እንዴት ናችሁ? ግብሮ ስፋ። የምር እኔ በጣም ደህና ነኝ። አሁን ጾም ስላለቀ እዘና ፈታ ነው የምንለው። ሰማያዊ የንቦጭ አጠቃለን። ስለዚህ መረጃዎችን እያወጣን እናወራለን፣ እና ሰብስክራይብ አድጉ። በመጀመሪያ ደረጃ አብርሽና ሩቴ የትሄደው ነው የጠፍተው ነው ምናምን፣ ኢንስታግራም የሉም፣ ዩቲዩብ የሉም፣ ፌስቡክ የሉም፣ የትም ቦታ የሉም፣ ቲክቶክም የሉም። ይሄ የሆነብን ምክንያት ምንድን ነው? ዱባይ ስለሄዱ ነው ይላሉ። አረ እባክሽ ዱባይ ሲሄዱማ እንዲህ ነው፣ ከጧት ጀምረው እየቀረጹ ከቤት ጀምሮ ነው ይዞት የሄዱት? ዱባይ ሄደው ነው ለምትሉት፣ አልሄዱም። አራት ነጥብ እኔ የሰማሁት አልሄዱም። ኢትዮጵያ ናቸው። እስከ ትናንትና እስከ ዛሬ ጠዋት ድረስ ኢትዮጵያ ናቸው። አልሄዱም፣ አልሄዱም ልላችሁ እፈልጋለሁ። ሲቀጥል ደግሞ ለምን ቪዲዮ አይሰሩም? አዎ ኢትዮጵያ ከሆኑ ለምን አይሰሩም ልትሉ ትችላላችሁ። አይ ምን ብለው ይስሩ፣ ምን ብለው ይስሩ። አሁን እኮ በፊት እኮ ገና ሊጋቡ ሲሉ ልንጋባ ነው፣ ሽማግሌ ሊላክ ነው ለቤተሰብ። አሁን ደግሞ ዱባይ ልንሄድ ነው፣ ትኬት ቆረጠን እንትናለን። ያው ሜሪ ከነድራሾ የለችም፣ ዳኒ ጽጌ ምንም ነገር የሉም። አሁን ሰሞኑን አዲስ ድራማ ካልጀመሩ ዩቲዩብ ቆመ በቃ ያቆማሉ ማለት ነው። እና አሁን ዱባይ ልንሄድ ነው ብለዋል። አሁን አዲስ ድራማ ሊጀምር ነው አሉ ማለት ነው። ሲጀምር ዱባይ ዱባይ ዱባይ አትበሉ። በቃ እየቀሩ ነው፣ አይመጡም። በረበ ፈጣሪ ስም አይመጡም። ለቪዲዮ አይዲያ ነው። ለምንድን መሰላችሁ እንደዚህ ያሉት? አብረሽን ሩታ ካልወሰድከኝ በፊትም ቃል ገብቶ ነበረ። ዩቲዩብ ላይ እወስዳታለሁ ዱባይ ነው ሰርጋችን ብሎ ነበረ። ስለዚህ ነገር ውሸታም እንዳያስብለው ይህን ነገር መሸፋፈን ፈልገዋል። በቃ ውሸታም እንዳይባሉ ፈልገዋል። አንደኛ ነገር እሩታም እንድትወስደኝ ፈልጋለሁ እያለችው ነበር፣ ካላገባህ ብላ እናቴ በአደባባይ ካሜራ ደቅና ካላገባኝ። አይ ጉድ ጉድ ጉድ። ከዛ ልጁ ይሄን ምን ይመልስ እሻ ላስብበት አለ። ከዛ ያው ዱቬል እንዲር ነው ብሎ ትንሽ ሳካሰል እና አሁን ምን እንዲያደርጉ መሰላቸው፣ አሉ ማለት ነው አሉ ነው እንግዲህ አለችኝ፣ እንግዲህ ልጅቷ ወስዳት አለ። ዱባይ ነው ሰርጋችን ስላለ ይሄ ነገር ውሸት ነው እንዳይባልባቸው ፕሮሰስ ጀመርን አሉ። ገባችሁ? ፕሮሰስ ጀመርን አሉ። ከዛ ይሳቀር ተባለ። አሁን ደግሞ የጽጌና የዳን ይቀራል። ከዛ የሁለታችን ተበላሸ ብለው ወይም ብቻችን መሄድ አንችልም፣ አጃቢ አልቦ ብቻችን አንሄድም ብለው ይቀራሉ ማለት ነው። ስለዚህ አሁን ዱባይ ናቸው ዱባይ ናቸው ለምትሉ ሰዎች አይደሉም፣ ኢትዮጵያ ናቸው ሲጀመር ማለት ነው። ግን ደግሞ እኔ እንደዚህ ይህን ነገር መሸፋፈን ፈልገዋል። ሲቀጥል ደግሞ ይመጣሉ ብላችሁ ሌላ አትግዙ። እኔ ነግሬያቸዋለሁ፣ ከመጡ በኋላ ግዙ። አሁን ሲሄዱ ደግሞ ይሄው አንቺ ውሸታም ልትሉ ነው። ቢሄዱስ፣ ቢሄዱስ እኔ ምን አገባኝ? ግን ደግሞ ይሰማታል አይሰማኝ አንቺ አንቺ እኮ በቃ ከሁሉም ነጻ ነሽ። ና እንደዛ ነው እኔ የሰሞት ሲጀመር፣ ኢትዮጵያ ናቸው ሄደውኑ የማይሰሩት ቪዲዮ ነው የምትሉት። ኢትዮጵያ ናቸው ለምን ቪዲዮ አይሰሩም ካላችሁ ምን ብለው ይሰራሉ? ሲቀጥል ደግሞ ሁሉም ተበታትነዋል፣ ምናምን በቃ አሁን አይዲያ ክሬት እያደረጉ ነው፣ ተሰባስበው ማለት ነው። አዲስ ድራማ ለመጀመር አይዲያ ክሬት እያረጉ ነው። እነ ሜሪ እነ ይስሀቅ ነጽጌ ከሀስከፈ ስክሪፕት እየተጻፈ እየተለማመዱ ነው። ሰው አዲስ ድራማ ሰሞኑን ጠብቆ ማለት ነው። እኛም በጉጉት የምንጠብቀው አዲስ ተከታታይ ድራማ ይመጣል፣ ያኔ እንኮመኩማለን ማለት ነው። ያኔ አላያችሁም? እንደ ሩታ ካናዳ ሊሄድ ነው ብላ ሱቅ ስንቅ ተዘጋጅቶ አሸኛኘት ሊደረግ ተብሎ ባለቀ ሰዓት ፉርሽ ያደረጉብን። አሁንም ባለቀ ሰዓት ፉርሽ ነው የሚያደርጉባችሁ እና በጎችዬ በጣም አዝናለሁ የምር እናንተ ዱባይ ልትሄዱ ስኩት ብላችሁ ነበር፣ ግን አልተሳካላችሁም። ሌላ ሰው ይመጣል ያገባል። እነዛ ናጅ እኔ ከሁሉም ከሁሉም ያሳዘኑ ይነማ እንደሆን ታውቃላችሁ? ካናዳና አውሮፓ መጥቶ ዱባይ ኤርፖርት ነው ያጥለቃል ለቋት እንደ ሙሽከላ ከቢድ ለማንኛውም ይመቻችሁ። ግን አሁን ዱባይ ናቸው። እንግዲህ ዛሬ ይመጣሉ ምናምን ካላችሁ ደግሞ እንዲሁ ይመጣሉ እያላችሁ ምኞታችሁን ግለጹ። ግን አይመጡም፣ አይመጡም። ገባችኋል? በሌላ በኩል እነ ሀይሚና ብሩኬጋ ልሄድላችሁ። ከናንተ ይሄን አልጠብቅም ያልኩበትን ምክንያት ልንገራችሁ። በመጀመሪያ ደረጃ እናንተ ደጋፊ ተብዬዎች የኔ ጀግና የኔ አንበሳ ብላችሁ እኔማ ሁሌ ኬኩን ከየት ነው የሚያመጡት? እኔ ምላችሁ ኬክ የሚቆርሱት ግን በብራችሁ ግስቱ ነው ወይ ስራ። እንዲሁ ሁሌ ሳያቸው ኬክ እንደቆረሱ ነው እነዚህ ልጆች። ፈጣሪ ሆይት ግስቱን ስጠኝ። ምን አገባሽ የሚል አይጠፋም። አረ ምን አገባኝ። ያው እንኳን ኬክ ለምን አርባ ሀምሳ ኬክ አትቆርሱም? ደስ ብሏችሁ አይደለም ወይ ኬኩን የቆረሳችሁት? ነው መኪና ገዛ ብላችሁ በዛ ኬክ ትቆርሳላችሁ። በዛ ደግሞ ለብሩ ኬክ ገዛ፣ ለምን ለሀይ የሚማል ተገዛ ረጉድ ነው እናንተ ረጉድ ነው እንደ ሀበሻ ሲባል በጣም ከባድ ፍጡር ነው በነገራችን ላይ እና ደግሞ ሀይሚና ብሩኬ ከእናንተ ይን አልጠብቅም ያልኩበት ምክንያት ለኮሜንታተሮች ጭራሽ መልስ መስጠት የለባችሁም እነሱ እንደዚህ ስላሉ መናደድ የለባችሁም ምንም እንደዚህ ይሄ ነገር በሰው እንኳን በኮሜንታተሮች ይቅርና። ምን ልበላችሁ እንዳላችሁት በብር ተከፍሎትም የሚያፈራራችሁ ሊኖር ይችላል። ግን ደግሞ ምንም አይነት ቦታ መስጠት የለባችሁም ጭራሽ በኮሜንት ለምን ለሀይሚም ካልገዛ ሀሉኝ ብሎ ብሩኬ ሊከፈው እኔ እናንተ በዚህ በትንሽ ነገር የምትሰበሩ የምታዝቡ ሰዎች አይደላችሁ። ምክንያቱም ሶሻል ሚዲያ ላይ በደንብ ታቁታላችሁ። ሲቀጥል ደግሞ እነሱ አሉ አላሉ ብቻ ሀይሚ አንቺ አትጎጂ እሱም አንቺ ስትጎጅ አይ እንጂ ሰው አለ አላለ እኔ እንጃ። እናንተ ቦታ ባሰጡት ጥሩ ነው። ለዚህ መልስ መስጠት አያስፈልግም። ምክንያቱም ለኮሜንታተሮች ትልልቅ ዩቲዩበሮች ናቸው፣ መልስ ጭራሽ መስጠት አያስፈልግም። ጆሮ ዳባ ልበስ ብላችሁ መስራት ብቻ፣ እሷ እንዳትጎዳ እሷ ለራሷ ስትጀምር በደንብ ታውቃለች። ሲቀጥል ደግሞ ብሩኬ መኪና ገዝቷል፣ ለእሷም ለምን አልገዛላትም? እግዜር ያሳያችሁ። ወይ ጉድ እንደ ምን አይነት ፍጥሮች እንደሆናችሁ አላቅም ና ልጆቹ ቢሰሩበት አሪፍ ነው ብዬ አስባለሁ እኔ በዛ ደስ ብሏችሁ መስሎኝ ኬክ እዛ ቆርሳችሁ አሸው ናነሽ ወይ ስትሉ አምሽታችሁ ከዛ በሚቀጥለው ቀን ደግሞ ለምን ለ ሀይሚም አልተገዛም ብሩኬ መኪና ገዛ ሀይሚ ግን ምንም የላትም በምን አወቃችሁ ምንም እንደሌላት የእሷን አካውንት ታውቃላችሁ? እሷ የሆነ አላማ አላት ብር ሰብሰብ አድርጋ አንድ ነገር አሁን ሰሞኑን ሰርፕራይዝ ታደርገናለች። እና ነው እሷን መኪና ትግዛ ብላችሁ ነው? መኪና ሁሉ ወንድ ነው። እሷ አሁን ገዝታ ምን ታደርግበታለች? እሱ እኮ ራይድ ይሰራበታል ብዙ ነገር። ሴቶች ደግሞ መኪና ላይ አንደኛ፣ ህጻናት ገና፣ እሷ ለእሷ የሚሆን ስራ አይደለም። ሹፍርና ቢሆን መኪና አሁን እኮ ብርኬ ገዛው ማለት ብዙ ነገር ይሰራበታል፣ ራይድ ይሰራበታል፣ ለራሱ ከቦታ ቦታ በጣም ብዙ ነገር ያደርግበታል። እና እናንተ እንደምታስቡት አይደለም እና ቡራ ለሀይሚ በጣም ምርጥ ሰው ስለሆነ ከእሷ እንዲርቅ ባታደርጉ ጥሩ ነው። እናንተ ደጋፊ ተብዬዎች ራሱ ለምን እንደዛ ትበሉ? በቃ ከወደዳች ሁለታችሁ ሙድር በቃ። እሷኮ ስለተመቻት ነው ከሱ ጋብራ ምትሆኑ። እንለያ ሲላጥኮ እንዴት እንደምታለቅስ ሁላችሁም ታውቃላችሁ።